ሰላም ሰላም፣ እንዴት ናችሁ? የደሱ ሄልዝ ቲዩብ ቤተሰባዎች ሰባዎች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ ዛሬ እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ለእናንተ ልነግራችሁ የፈለግኩት ስለ ጌሾ የጤና ጥቅሞችን ይሆናል ማለት ነው። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ሳብስክራብ ያደረጋችሁ ቪዲዮን ጀምሩ፣ ሌሎችን ቪዲዮ ስለቅ ደግሞ ኖቲፊኬሽን እንዲገባላችሁ የደወል ምልክቱን መጫን አትርሱ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስ ብዙዎችን እንዲማሩበት ስለሚያደርግ ላይክ እና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋና ሀሳብ ስገባ እንግዲህ ብዙ ጊዜ የጌሾ ቅጠል ወይም ደግሞ ጌሾ እናቶቻችን ለጠላ መጠመቂያ ለአረቂና ጠጅ ማዘጋጃ ብዙ ጊዜ ይጠቀሙታል። ነገር ግን ከዚህ በተጨማሪ በርካታ ማዕድናትና ቫይታሚኖችን በደንብ አጭቆ ስለያዘ እንዲሁም ደግሞ ጠንካራ የሆኑ ባዮ አክቲቭ ውህዶችን ስለያዘ ዘርፈ ብዙ የጤና ጥቅሞችን እንደሚሰጥ ብዙ ጥናቶች ያስረዳሉ ማለት ነው። ስለዚህ ዛሬ በዚህ ቪዲዮ እንግዲህ ምን ምን ጥቅሞችን እንደሚሰጥ ለማ ለማወቅ ቪዲዮን እስከ መጨረሻ ለማየት ሞክሩ። አንደኛ አንቲ ኦክስዳንት ወይም ደግሞ ጸረ ሙቀት አማቂ ኬሚካል አለው በውስጡ እንግዲህ ጌሾ። በተለይ ደግሞ ይሄ ጸረ ሙቀት አማቂ ኬሚካል ወይም ደግሞ አንቲ ኦክስዳንት ኢፌክታቸው እንግዲህ የሚጠቅመው ምንድን ነው? ብዙ ጊዜ በውስጡ እነዚህ እንደ ፖሊፊኖልስ እና ሌሎች ጠንካራ የሆኑ ባዮ አክቲቭ ውዶችን ስለያዘ በተለይ በብግነት እንዳይፈጠር ያደርጋል። ኢንፍላሜሽን እንዳይኖር ወይም ደግሞ እብጠት ሰውነታችን ውስጥ እንዳይከሰት ያደርጋል። የኦክሳይዱ ጥረት ወይም ደግሞ ኦክስሲዴቲቭ ስትረስ እንዳይኖር ይከላከላል። ከዚህ በተጨማሪ መርዛማ ንጥረ ነገሮችን መርዛማ ንጥረ ነገሮች አጠቃላይ ሰውነታችን እንዳይጎዱ በተለይ ደግሞ ፍሪ ራዲካሎች ሰውነታችን ሲጠራቀሙ በተለያየ መልክ እንዲወገዱ ያደርጋል ማለት ነው ለምሳሌ በላብ መልክ በሽንትና በሰገራ መልክ እንዲወገዱ ያደርጋል። እነዚህ ነንወላት ወላታይል የሆኑ ኬሚካሎች ወይም ደግሞ እነዚህ ቶክሲክ ኬሚካሎችን ያስወግዳል። ሌላው ወላታይል የሆኑ ነገሮች ደግሞ በጋዝ መልክ እንዲወገዱ ያደርጋል ማለት ነው። ስለዚህ በውስጡ ፀረ ሙቀት አማቂ ኬሚካል ስላለው ወይም ደግሞ አንቲ ኦክሲዳንት ኢፌክት ስላለው እጅግ በጣም ብዙ ለጤናችን አስፈላጊውን ነገሮችን ይሰጠ ማለት ነው። ሁለተኛ ብግነትን ለመከላከል ወይም ደግሞ ኢንፍላሜሽንን ለመከላከል በጣም አስፈላጊ ነው ማለት ነው። ጌሾ እንግዲህ አንቲ ኢንፍላማቶሪ ኢፌክት አለው ወይም ደግሞ እብጠት እንዳይኖር ብግነት እንዳይኖር ሴሎቻችን ውስጥ በብዙ ነገር ይጠቅማል ማለት ነው። በውስጡ እንግዲህ በያዘው አንቲኦክሲዳንቶች እና ጠቃሚውን ቫይታሚን ብግነት እንዳይፈጠር ያደርጋል። ከእነዚህ ውስጥ እንግዲህ የመተንፈሻ አካላት እብጠት እንዳይኖር፣ በተለይ ደግሞ መተንፈሻ አካላት ላይ እንግዲህ ብዙ ጊዜ የምንቸገረው እብጠት ሲኖር ነው። እንግዲህ ለመተንፈስ እና የመተንፈሻ አካላት ችግር የሚፈጠሩ ሌላው የአንጀት እብጠት እንዳይኖር፣ በተለይ አንጀት ላይ ኢንፍላሜሽን እብጠት ብግነት እንዳይኖር እንዳይኖር ይከላከላል። ሌላው የደም ስሮች ላይ እብጠት እንዳይኖር እንዲሁም ከካንሰር ጋር ተያይዞ ወይም ደግሞ ከነዚህ ክሮኒክ ዲስኦርደሮች ጋር ተያይዞ ሊከሰቱ የሚችሉ እብጠቶችን በመቀነስ ትልቅ ሚና አለው ማለት ነው። እዚህ በተጨማሪ የመገጣጠሚያ አካላት እብጠት ካለ፣ በተለይ ደግሞ ጆይንት ላይ እንደ አርትሬተስ ሬ የመሳሰሉ ነገሮች እንዳይኖሩ ትልቅ በረከቶችን ይሰጣል ማለት ነው። ምክንያቱም በውስጡ እንግዲህ ስትሮንግ የሆኑና ባዮአክቲቭ የሆኑ ውህዶችን ስለያዘ እንዲሁም ደግሞ ፀረ ሙቀታማ ኬሚካሎችን ስለያዘ ለምሳሌ እንደ ፍላምኖይድ፣ አልካሎይድ፣ ታነሲስ የሚባል ተርፒኖይድ ስቴሮይድ፣ አንትራ ኪኖን የሚባሉ እጅግ በጣም አስፈላጊ የሆኑ ባዮአክቲቭ ውህዶችን ስለያዘ ሴሎቻችን ላይ ብግነት እንዳይኖር በትልቅ ደረጃ ይከላከላል ማለት ነው። ሶስተኛው ድርቀትን ለመከላከል ወይም ደግሞ አጠቃላይ ለአንጀታችን ጤና በጣም አስፈላጊ ነው ማለት ነው። በተለይ ደግሞ ጌሾ እንግዲህ እንደ ላግዜቲቭ ኢፌክት አለው ማለት ነው። በተለይ ደግሞ ሰገራን በማለስለስ እጅግ በጣም ትልቅ ድርቀት ካለ ትልቅ መፍትሔ ይሆናል ማለት ነው። ለምሳሌ ለምግብ መፈጨት ሂደትም አስፈላጊ ነው። በተለይ በውስጡ ፋይበሮችን ስለያዘ ጌሾ ፋይበር ደግሞ እንግዲህ ሰገራን በማለስለስ በተለይ ደግሞ ኮንስቲፔሽን እንዳይፈጠር በማድረግ ጠቃሚ ባክቴሪዎች ምግብነትም ስለሚውል የአንጀታችን ጤንነት የተጠበቀ እንዲሆን ያደርጋል ማለት ነው። አራተኛ ቁስል እንዳይፈጠር ከተፈጠረም ቶሎ እንዲድን ያደርጋል። በተለይ ቁስል ሲፈጠር ይህንን ነገር በተለያየ ነገር በተለይ ደግሞ በመቀጥቀጥም ወይም ደግሞ በተለያየ ነገር ይህንን በጁስ መልክ በተፈጨ በኋላ ብንጠጣውም እንደገና ደግሞ በቁስላችን ላይ በተለያየ ነገር ተተለያየ ፍላበር ጋር ጨምረ ብንቀባው ቶሎ እንዲድን ቁስል ያደርጋል ማለት ነው። ለምሳሌ ቫይታሚን ሲ ያለው በውስጡ ሌላም ደግሞ እነዚህ ስትሮንግ የሆኑ ፍላቪኖዶችን ይዟል አንቲስ ፕላንቶችን ይዟል። ስለዚህ እነዚህ ሂሊንግ ፕሮሰሱ ቶሎ እንዲፋጠንና ና ተቁስላችን ቶሎ እንድናገግም ያደርጋል ማለት ነው። አምስተኛ ለቆዳ ጤና እጅግ በጣም አስፈላጊ ነው። በተለይ ደግሞ በመቀባትም ሊሆን ይችላል፣ በመመገብም ሊሆን ይችላል። ይህን ነገር በደንብ ተተጠቀምነው ለቆዳችን እጅግ በጣም አስፈላጊ ነው ማለት ነው። ለምሳሌ ቫይታሚን ሲ አለው በውስጡ ቫይታሚን ሲ የኮላጅንን መመረት ኢኒሸት ስለሚያደርግ ስለሚያደረግና ስለሚያፋጥን ቆዳችን ላይ የመሸብሸብ ነገር መሸብሸብ እንዳይኖር፣ መስመር እንዳይወጣ፣ አንዳንድ ነገሮች እንዳይፈጠሩ ቆዳችን ላይ ያደርጋል። በተለይ ደግሞ ቆዳ ላይ ቁስል ሲፈ እንዲፈጠር እና አንዳንድ ነገሮች ሲኖሩ ቶሎ እንዲድንና ሂሊንግ ፕሮሳቸው ቶሎ እንዲፋጠን ያደርጋል ማለት ነው። እዚህ በተጨማሪ አሁን ያልነው በጣም እጅግ ስትሮንግ የሆኑ ባዮአክቲቭ ውህዶችን ስለያዘ ቆዳችን ያማረ፣ የተዋበ እና አብረቅራቂ እንዲሆን ያደርጋል ማለት ነው። ስድስተኛ ለአባለዘር በሽታዎች ወይም ደግሞ እነዚህ ሴክሹዋል ትራንስሚትድ ዲዚዝ ብለን ምንጠራቸውንም ለማከም አንዳንድ ሰዎች ይጠቀሙታል። በተለይ ደግሞ በትራዲሽናሊ ወይም ደግሞ በባህላዊ መንገድ ብዙ ሰዎች ይህንን ነገር በመቀመም እነዚህ እንደ ጎኖሪያ ሲፍሊስ የመሳሰሉ ወይም ደግሞ ጨብጥና ቂጥኝ የመሳሰሉ ነገሮችን በመመገብ በመጠጣትም ሊሆን ይችላል በመቀባትም ሊሆን ይችላል ሌሎችንም እነዚህ የአባለዘር በሽታዎችን ትሪት ያደርጋል ማለት ነው። ሰባተኛ ለመተንፈሻ አካላት ችግር ነው። ብዙ ጊዜ እንግዲህ መተንፈሻ አካላት ላይ ችግር የሚፈጠረው ምንድን ነው? እብጠት ሲኖር ወይም ደግሞ ብግነት ኢንፍላሜሽን ሲኖር ነው ለመተንፈስ የምንቸገር ማለ። በተለይ ደግሞ የመተንፈሻ አካላት ቱቦዎች እብጠት ብግነት ሲኖር ይጠባሉና ለመተንፈስ መቸገር ይፈጠራል። ስለዚህ የእነዚህን ችግሮች በደንብ ያስተካክላል ተብሎ ይታሰባል። ምክንያቱም በውስጡ የበሽታ የመከላከል አቅም ሊያጠነክሩ የሚችሉ እንደ ቫይታሚንስ እና ሌሎችም ጠቃሚ የሆኑ ስትሮንግ የሆኑ አንቲኦክሲዳንቶችን ስለያዘ ለመተንፈሻ አካላት ችግር እንዳንጠቃም ትልቅ መፍትሄ ያለው ማለት ነው። ስምንተኛ የበሽታ የመከላከል አቅምን ለመገንባት ወይም ደግሞ ለማጠንከርም ያስፈልጋል ማለት ነው። በተለይ ደግሞ እነዚህ አንቲኦክሲዳንቶችን እንደ ቫይታሚን ሲ፣ ሌሎችን ፍላቮኖይዶችን፣ ስትሮንግ የሆኑ አንቲኦክሲዳንቶችና ባዮአክቲቪዶችን ስለያዘ የበሽታ መከላከል አቅማችን ቦስት እንዲሆን በተለይ ደግሞ ኢሚኒቲያችን ቦስት እንዲሆን እና ብዙ ጊዜ ለመተንፈሻ አካላት ችግር እንዳንጠቃ ሌሎችም አንጀት ላይ ሴሎቻችን ላይ ውድመት እንዳይደርስ በማድረግ ትልቅ ሚና አለው ማለት ነው። ዘጠነኛ ፀረ ባክቴሪያል ኢፌክትም አለ ወይም ደግሞ ተዋሲያንን ይገላል ተብሎ ይታሰራል። በባክቴሪያ የመጡትን ለምሳሌ ይህንን ነገር እንግዲህ ብዙ ብዙ ጥናቶችን ጥናቶች እንደሚሉት ከሁለት እስከ አራት ቅጠል በጁስ መልክ በማድረግ ከተለያየ ነገር ጋር በመጨመር እንዲሁም ደግሞ ቁስል ላይ ከወጣው ላይ በመቀባት በተለይ ደግሞ እነዚህ ትራዲሽናሊ መድኃኒት ቅመማ የሚሰሩ ሰዎች ወይም ደግሞ የባህል ሐኪሞች ይህን ነገር በመድኃኒት መልክ በማዘጋጀት ለተለያየ ነገር ትሪት ሲያደርጉ ይታያሉ ማለት ነው በተለይ ደግሞ በባክቴሪያ የመጡ ነገሮች ለምሳሌ በስታይፍሎፎከስ ኦሬስ የሚባል ስትሪፕኮከስ ኦሬስ፣ ስትሪፕኮከስ ፓያጂን፣ ስትሪፕኮከስ ኒሞኒያ እና ሳልሚኔላ ታይፎ የመሳሰሉ በባክቴሪያ የመጡ ችግሮችን በደንብ ያስተካክላል ተብሎ ይታሰባል ማለት ነው። አስረኛ የሆድን ትላትሎችን በመግደል እና ፓራሊዝ በማድረግም አሪፍ ነው ተብሎ ይታሰባል። ስለዚህ አጠቃላይ ለኢንተስተናል ፓራሳይት ፍቱን መድኃኒት ተውሎ ይታሰባል። በተለይ ደግሞ እንደ አንቲኦክሲዳንት ኢፌክት ያላቸውን ስትሮንግ የሆኑ ባአክቲቭ ውህዶችን አንቲኦክሲዳንቶችን ይዟል። እነዚህ ባአክቲቭ ውህዶች ለምሳሌ እንደ አልካሎይድ፣ ታነሲስ፣ ትሪፕቶኔድ፣ ስቴሮይድ እና አንትራ ኪኒን የምንጠራቸው በጣም ስትሮንግ የሆኑ ባአክቲቭ ውህዶችን ስለያዘ ትላትሎችን ፓራላይዝ ያረጋል፣ ኪል ያረጋቸዋል እና በሰገራ መልክ እንዲወገዱ ያደርጋል ማለት ነው። ምክንያቱም አሁን እንዳል ነው ብዙ ጊዜ እነዚህ ሆድ ትላት የሚያስቸግራቸው ሰዎች ይሄንን በሳምንት ሁለቴ ከሁለት እስከ አራት ቅጠል በማድረግ በምግብነት መጠቀም በጁስ መልክ የተለያየ ነገር በመጨመር ቢጠቀሙት ለዚህ መፍትሔ ያገኛሉ ተብሎ ይታሰባል። አስራ አንደኛ የተስተካከለ የሰውነት ቅርጽ እንዲኖር እና ክብደትን ለማመጣጠል ለማስተካከልም በጣም ፍቱን ወይም ደግሞ ወደር የሌለው ነው ተብሎ ይታሰባል በተለይ ደግሞ ፋይበር አለው በውስጡ ከፍተኛ የሆኑ ፋይበር አለው ፋይበር ደግሞ ሁለት አይነት ጥቅሞችን ይሰጣል አንደኛ ሶሊቪል የሆነው ፋይበር ቅድም እንዳልነው በተለይ ደግሞ ኮሌስትሮልን በመቀነስ ስኳርን በመቀነስ ትልቅ ዋጋ አለው የማይማማው ደግሞ ሰገራን በማለስለስ እና የአንጀት ንጤን በመጠበቅ በደንብ የዳጅን ሲስተም በማፋጠን ትልቅ ሚና ስላለው ክብደታችን ለመመጣጠን እና የተስተካከለ አቋም እንዲኖር ያደርጋል። ከዚህ በተጨማሪ ካሎሪ እንዳንጠቀም ያደርጋል። በተለይ ደግሞ የተመገብን በኋላ ተጨማሪ ምግብ እንዳንጠቀም ስለሚከለክለን የተስተካከለ አቋም እንዲኖር፣ ክብደታችን እንዲመጣጠን፣ ቦዲ ማስ ኢንዴክሳችን በኖርማል ኢንተርቫል እንዲሆን ያደርጋል ማለት ነው። አስራ ሁለተኛው የመጨረሻው ለአጥንት ለጥርስና ለመገጣጠሚያ አካላትም በጣም አስፈላጊ ነው። በተለይ ደግሞ በውስጡ በጣም አሪፍ አሪፍ የሆኑ ሚነራሎችን ይዟል እንዲሁም ደግሞ ስትሮንግ የሆኑ አንቲኦክሲዳንቶችን እንደ ቫይታሚንስ እና ሌሎችንም ይዟል። እነዚህ ደግሞ ለመገጣጠሚያ አካላት መገጣጠሚያ አካላት የጥርስ እንዲሁም ደግሞ አጥንት ላይ ሊከሰት የሚችለውን ችግር በመቅረፍ የተስተካከለ አጥንት እንዲኖረን ውፍረቱን የጠበቅ አጥንት እንዲኖረን ያደርጋል ማለት ነው። ሌላው ኮላጅና አጥንት ላይ እንዲመረት እንደ ቫይታሚንስ ቫይታሚን ሲ የመሳሰሉ ቫይታሚኖችን ስለያዘ የአጥንት ጤንነት የተጠበቀ እንዲሆን ያደርጋል ማለት ነው። እንዴት ነው የምንመገበው የሚለውን ስናይ ብዙ ጊዜ እንግዲህ ከተለያዩ ነገሮች ጋር በመጨመር በተለይ ደግሞ ከሁለት እስከ አራት ቅጠሎችን በጁስ መልክ፣ በሳላድ መልክ ከተለያዩ ነገሮች ጋር በመጨመር መጠቀም ይቻላል ማለት ነው። እንደተመቸን ሚንስ ማለት ነው ያው መረር ስለሚል የተለያየ ፍላበር በመጨመር ማር ሊሆን ይችላል፣ የተወሰነ ስኳር ሊሆን ይችላል። ጨምረን በተለያየ ነገር መመገብ እንችላለን ማለት ነው። ከመጠን በላይ መመገብስ ምን አይነት ችግሮችን ያስከትላል የሚለውን ስናይ ብዙ ጊዜ ጌሾ እንግዲህ ቅድም ካልነው ቅጠሉ እየበዛ ከሄደና በጣም ከተጠቀምነው በተለይ ደግሞ ከሳምንት ከሁለት እስከ ሶስት ጊዜ መጠቀም እንችለው ከዛ በላይ የተጠቀምነው ሴሎቻችን ቶክሲፋይ ሊያደረግ ይችላል እና የሴሎችን ውድመት ሊያስከትል ስለሚችል ከዚ ላይ ጥንቃቄ ማድረግ አለብን ማለት ነው። ምክንያቱም አሁን እንዳልነው በተለይ ደግሞ መጠኑን ስለማናቅ ብዙ ጊዜ ሳምንት በሳምንት ውስጥ ከሁለት መጠቀም እንችላለን፣ ከሁለት እስከ አራት ቅጠል። ከዛ ውጭ ግን አብዝቶን መጠቀምና ከመጠን በላይ መጠቀም የሴሎችን መመረዝና ውድመት ሊያስከትል ስለሚችል ለተለያዩ የጤና ጠንቆች ልንጋለጥ እንችላለን እና ጥንቃቄ ማድረግ አሪፍ ነው ማለት ነው። ዛሬ እንግዲህ ስለ ጌሾ የጤና ጥቅሞች አሪፍ ግንዛቤ አግኝታቸዋል ብዬ አስባለሁ። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁና ሌሎችንም እንዲማሩበት ስለሚያደርግ ላይክና ሸር ማድረጋችሁን አትርሱ። እንዲሁም ቀጣይ የምለቃቸው እንዲደርሷችሁ የደወል ምልክቱን መጫን አትርሱ። ባይ ባይ።